በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ቆያችሁ? በተነጋገርነው መሰረት የሕማማት ሳምንት የየቀኑን ስያሜ የምንነጋገር ይሆናል። ከዛ በፊት ሰብስክራይብ በማድረግ እንድትጀምሩ በክርስቶስ ስም ጠይቃለሁ። ዛሬ ያለፈውን የሰኞን እና በአንዳንድ ምክንያቶች በዕለቱ ባይደርስም የሰኞውን የትናንትናን እና የማክሰኞን ስያሜ ማለትም የዛሬን የሁለቱን ቀን ስያሜ እንነጋገራለን ማለት ነው። ከመጀመሪያው ስንጀምር ሰኞ ከሕማማት የመጀመሪያው ቀን ሰኞ ስያሜው መርገመ በለስ ይባላል። ስያሜው ለምን ተሰየመ የሚለውን በማቴዎስ ወንጌል ምራፍ 21 ቁጥር 10 ላይ በማለዳውም ወደ ከተማ ሲመለስ ተራ፣ በመንገድ አጠገብ በለስ አይቶ ወደ እርሷ መጣ። ከቅጠልም ብቻ በቀር ምንም አላገኝባትም። ለዘለዓለም ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች ከስሯም ተነቅላ ወደቀች፣ በማለት ማቴዎስ ወንጌላዊ ማቴዎስ ጽፎልን እናገኛለን ማለት ነው። እንግዲህ ታሪክ የሚነግረን ከሆሳና ማግስት ሆሳና እሁድ የነበረ ሰኞን በማግስቱ የነበረችዋን የሰኞን ቀን ነው ማለት ነው። በዚህም የተነሳ ሰኞ መርገመ በለስ ወይም በለስ የተረገመችባት ቀን ተብላ ልትሰየም ችላለች። እንግዲህ ወንጌላዊ ተራበ ሲል ማራብ ስጋ ለመለኮት የሚስማማው ሆኖ አይደለም። ነገር ግን ስጋን መዋሃዱን በፍጹም ተዋህዶ ስጋን መልበሱን ለማጠየቅ ነው ማለት ነው። ከዛ ውጭ ደግሞ በለሷንም አይቶ ፍሬ ያገኝባት እንደው ብሎ ቀረበ ማለቱ ደግሞ ክርስቶስ ከበለሷ ፍሬ እንደሌለ ስለማያውቅ ሳይሆን ከተዋህዶ በፊት ፍጹም አላዋቂ የሆነ ስጋን መዋሃዱን ለመንገር የተጠቀመበት ቃል ነው ማለት ነው። አባቶቻችን ሲተረጉሙ በለስ የተባሉት እስራኤላውያን ናቸው ብለው ያስተምሩናል። ይህም ከበለሷ ፍሬ እንደታጣባት ሁሉ እስራኤላውያንም ምግባርና ሃይማኖት አገኝባቸዋለሁ ብሎ ቢቀርባቸው ይልቁንም ከነሱም ቢወለድ እንኳን ቅሉ ነገር ግን ምግባርና ሃይማኖት አጥቶባቸዋል ማለት ነው። ስለዚህ በለስ የተባሉት እስራኤላውያን ናቸው ብሎ አባቶቻችን ያስተምሩናል። ምክንያቱም ጌታ ተራበ ሲባል የተራበው ምግብን ሳይሆን መልካም ስራን፣ ቅንነትን፣ ምግባርን ነበር ከእነርሱ ማግኘት የፈለገው። ነገር ግን እስራኤላውያን ከእነዚህም ሁሉ አላገኘባቸውም ስለዚህ ደግ ሰው አይምጣባችሁ ብሎ እነሱን ረግሟቸዋል ማለት ነው። ብዙ ቅዱሳን ሰማይታት ከነሱ ተገኝተዋል እንል ከሆነም ከነሱ ውጭ ብሎ እነሱ ያሉትን እንዳሉ ሆኖ ነገር ግን ሌላ ተጨማሪ ሰው እንዳይኖር ረግሟቸዋል ብለው ያስተምራሉ አባቶች። ከዛ ውጭ ደግሞ በለስ የተባለችው ኃጢአት ናት ብለውም ያስተምራሉ አባቶቻችን። ምክንያቱም በዚህ ዓለም ኃጢአት ተንሰራፍታና ሰፍታ አገኝተዋታልና እና እሷንም ረግሟታል። ኃጢአትን ረግሟታል ማለት ነው። ኃጢአት በበለስ የተመሰለችበት የተለያዩ ምክንያቶችን እናገኛለን። የመጀመሪያው ቀድሞውኑ አዳም ከገነት ሲወጣ ወይም ከገነት ሲባረር ዕፀ በለስን በመብላት ነውና የኃጢአት ምሳሌ ትሆናለች። ከዛ ውጭ ደግሞ በለስ ቅጠሏ ሰፊ እና የለመለመ እንደመሆኑን መጠን የኃጢአት መንገድን መጨረሻዋ ሞት ቢሆን ቅሉ፣ ነገር ግን መንገዷ ሰፋ ያለና ሰፊ መንገድ መስሎ የሚታይ የጽድቅ መንገድ ጠባብ ሲሆን፣ የኃጢአት መንገድ ግን ሰፊ ነው። መዳረሻው ሞት ቢሆንም መንገዱ ሰፊ ነው እና ኃጢአትም በበለስ ትመሰላለች ማለት ነው። ከዛ ውጭ ደግሞ በለስ ጊዜው ሲበሏት ፍሬዋ ጣፋጭ ነው። ነገር ግን ቆይቶ መራርነት እንዳለው ሁሉ ኃጢአትም ስንሰራት ስጋዊ ደስታን የሚሰጠን ቢሆንም መጨረሻዋ ግን ሞት ነውና ከዚህም የተነሳ ኃጢአት በበለስ ትመሰላለች ማለት ነው። ከዛ ውጭ ደግሞ በዮሐንስ ወንጌል ላይ ምዕራፍ አንድ ቁጥር 19 ላይ ናትንኤል ከወዴት ታውቀኛለህ ብሎ ጌታን በጠየቀው ጊዜ እንዲህ ብሎ መልሶለት ነበር። ፊልጶስ ሳይጠራህ በፊት ከበለስ በታች ሳለ አውቃለሁ ብሎታል። ይህንም አባቶቻችን ስተረጉም ኃጢአትን ሰርተ በበለስ ስር ተደብቀ ሳለ አውቃለሁ እያለው ነበረ ብለው ያስተምራሉ። ይህ ናትንኤል የሚባል ሰው ሰውን ገድሎ በበለስ ስር ደብቆ ስለነበረ ይህን ሲነግረው ነው። ስለዚህ በለስ የተባለችው ኃጢአት ስትሆን ከስሯ ተነቀለች የተባለውም በመርገም የመጣች ከአዳም ወደ ልጆች የወረደችን ኃጢአት ክርስቶስ በመስቀሉ ከስሯ ነቅሎ ከአዳም ልጆች ሁሉ እንደ ጣላ ሲነግረን ነው። ሌላኛዋ በበለስ የተመሰለችው ኦሪት ናት። ለምን ቢሉ በለሷ ፍሬ እንደሌላት ቅጠሉ ብቻ እንዳላት ሁሉ ኦሪትም ሕግ የበደለ ሰው እንዲቀጣባት ሕግ ቢኖራትም አዳም እስከነ ልጆቹ ማዳን የሚችል ስርዓት ግን አልነበራትም። ስለዚህ እሷን በክርስቶስ ላይ በሥጋውና በደሙ የተመሰረተችው ሐዲስን ድነት የምታስገኘውን ወንጌልን አመጣባት ወይም እሷን ተክቶባታል ማለት ነው። ስለዚህ ሌላ በሶስተኛ ደረጃ በበለሷ የተመሰለችው ህገ ወሪት ናት ማለት ነው። ስለዚህ ሰኞ ዕለቷ መርገ መበለስ ትባላለች። መርገመ በለስ የተባለችበት ምክንያት ደግሞ ከላይ ያየናቸው ምክንያቶችን ከላይ ያየናቸውን ነገሮች ምክንያት በማድረግ ነው። ስለዚህ ሰኞም በዚህ እንጨርስና ወደ ማክሰኞ እናዳለን። ማክሰኞ ደግሞ ዕለተ ጥያቄ ወይም የጥያቄ ቀን በመባል ይታወቃል። ይህን ቀን አስመልክቶ ወንጌላዊ ማቴዎስ በምዕራፍ 21 ቁጥር 22 ላይ ወደ መቅደስም ገብቶ ሲያስተምር የካህናት አለቆችና ህዝብ ሽማግሎች ወደ እርሱ ቀረቡና እነዚህን ሁሉ በምን ስልጣን ታደርጋለህ ይህን ስልጣን ማን ሰጠህ ብለው ጠየቁት ኢየሱስም መልሶ እኔ ደግሞ አንዲት ነገር እጠይቃችኋለሁ እናንተም ያችን ብትነግሩኝ እኔ በምን ስልጣን ይህን እንደማደርግ እነግራችኋለሁ የዮሐንስ ጥምቀት ከወዴት ነበረች ከሰማይ ነው ወይስ ከሰው አላቸው እነርሱም እርስ በርሳቸው ሲነጋገሩ ከሰማይ ነው ብንል እንኪያስ ለምን አላመናችሁበትም ይለናል ከሰው ነው ብንል ዮሐንስን ሁሉም ይወዱታልና ህዝቡን እንፈራለን አሉ። ለኢየሱስም መልሰው አናውቅም አሉት። እርሱም ደግሞ እኔም በምን ሥልጣን ይህን እንደማደርግ አልነግራችሁም አላቸው ብሎ አስቀምጦልናል። እንግዲህ የዚህ ጥያቄ መሰረቱ ክርስቶስ ከዚህ በፊት በቤተ መቅደስ የነበሩ ሻጭና ለዋጮችን ነጋዴዎቹን ከቤተ መቅደስ አባረዋል። ይህን ታሪክ በመጽሐፍ ቅዱስ ላይ በራሱ በማቴዎስ ወንጌል ለምናገኘው እነሱን አባረዋል። እነሱን ሲገበያዩ በቤተ መቅደሱ ሲገበያዩ የነበረበትን የነበሩትን ቤቴ የጸሎት ቤት ሳለች እናንተ ግን መሸጫ መለወጫ አደረጋችኋት ብሎ እነሱን ገስጾ አባሯቸዋል። የተለያየ ምስጢራት ቢኖረውም ነገር ግን የካህናት አለቆች ሁሌም ለክፋት የቆሙ ነበሩና ገበያ የመበተን እንደዚህ አይነት ነገሮችን የማድረግ ስልጣን ለባለስልጣናት ነው እንጂ አንተ ማን ሰጠህ ብለው ከባለስልጣናቱ ጋር ለማጋጨት ያሴሩት ሴራ ነበረ። እሱ ለምን ከቤተ መቅደስ ሻጭ ለዋጮችን ያባረረበትን ሚስጥር እነሱ ያን ያክል የሚያውቁት አልነበረም። ቢያውቁትም ከክፋት የሚረዱት ነበር እና ከባለስልጣናቱ ጋር ለማጋጨት አስበው ያመጡት ጥያቄ ነበር። ነገር ግን እሱ የገበያ አይደለም፣ የዓለማት ሁሉ ከሰማይ በምድርም በጥልቅም በሁሉም ያለው ገዥ እንደመሆኑ መጠን ይህንን ለእነሱ ማስረዳት አልፈለግም። ለምን ቢሉ በዚህ ዓለም ስንኖር ለሚመጣበት ጥያቄ ሁሉ በማስተዋልና በጥበብ እንድንመልስ ያስረዳል እንዲሁም ልብና ኩላሊትን የሚመረምር አምላክ ነው እና በልባቸው ያሰቡትን ክፋት አውቆባቸው ክፋት ማሰባቸውን አውቆባቸው ለእነሱ ጥያቄያቸውን በጥያቄ የመለሰበት ሁኔታ ነው የምናገኘው እዚህ ላይ። በዚህም የተነሳ ዕለተ ማክሰኞ የጥያቄ ቀን ተብላ ተሰይማለች ማለት ነው። ያስተማረን የመከረን የቅዱሳን አምላክ ይመስገን፣ አሜን። ጌታ የሆነ ደምግባት አልባ